ከሰርገኛ ጤፍ ጥቁርና ነጩ መለየት እንደማይቻል ኢትዮጵያውያን እንደዚያ ናቸው። ጓዳ በሞላ ፍቅር ባልደበዘዘ የደም ሐረግ ላይ እነጣጠሉ የተሳሰሩ። ከዳሎል እስከ ዳሽን ቢታሰስ ቢዳሰስ ደም ያላዋህደው ኢትዮጵያዊነት ያላስተሳሰረውን ሀገሬ ማግኘት አይቻልም። ለዚሁ ነው የጽንፍ መንገድ አንተ ምንድነህ ጥያቄን ቢተክል ከወንድሜ ሊነጥሉኝ ከእህቴ ሊያራርቁኝ ከእናት አባቴ ሊያቆራርጡኝ ነው እና ይሄው ክፉ ሀሳብ ይነቀልልኝ ማለቱም ሰዎች እንደዚህ ይቆጥሩ ይቆጥሩና ሰባት ይደርሱና ወይ ስምንት ይደርሱና ሰምዌር ነው ትሬስ የሚያደርጉት ገብቶ እዛ የለም። ይቆጥሩ ነው እዛ። ስለዚህ በቃ እንዲህ እንዲህ ነው፣ ጥልፍልፎች ነው። የሆነ ደረጃ ሲደርስ የሆነ ስም ታገኛለ፣ የሆነ ዘር ሀረግ ታገኛለ። ከዛ ደግሞ ያህ ደግሞ ከመቼ ጀምሮ ነው ዚ ነበሩ ትሬስ ስታደረገው ሰምዌር ይሄዳል። በኢትዮጵያ የሕዝቦች መስተጋብር ታሪክ ፖለቲካ ያላሸበረከው ሴራ ያላኮሰሰው የሕዝቦች የጠበቀ ወዳጅነት የሰለጠነ አብሮነት የኢትዮጵያዊነት ቋጠሮ ሆኖ ዘልቋል። ይህ እንደ ሰው አንዱ ለሌላው ከማዘን በላይ ወንድሜ፣ እህቴ የሚባባልበትን አውድ አንብሯል። ከአብሮነትም ወንድም እህትነትም የሚሻገረው የኢትዮጵያውያን በደም የመጋመድ የአንድ ቤተሰብ አካልነት በታሪክ ውስጥ በተናጠል በሚወሱት የአካባቢዎቹ ስልጣኔዎች ሳይቀር አንዱ ያለ አንዱ ይቆም እንዳልነበረ ታሪክ ይነግረናል። ለምሳሌ የአክሱም ስልጣኔ ውስጥ በጣም ብዙ ህዝቦች ነበሩ። የሮሃ ስልጣኔ ውስጥ፣ የጎንደር ስልጣኔን፣ የሸዋ ስልጣኔን፣ የጅማ ስልጣኔን፣ ወደታች ብትሄድ የከፋን፣ የዳውሮን ስልጣኔ፣ የጉራጌን፣ የሐረሪን፣ አፋርን ወደ ምስራቅ ስትሄድ የሶማሊ፣ እነዚህን ሁሉ ህዝቦች ስልጣኔ ውስጥ ብትሄድ የሌላ ህዝብ አስተዋጽኦ የሌለበት የለም፣ የሌላ ህዝብ አስተዋጽኦ አለበት። ኢትዮጵያውያን በክፉ ቀን አንድ ሆነው ተደምረው ቆመው መከራና ስቃይን ተጋፍጠዋል። ቀየውን ደስታ ሲያረብበት ደግሞ በጋራ ፍሪዳ ጥለው ሐሴትን አጣጥመዋል። አንዱ ሲቆስል እኔን ማለቱ፣ አንዱ ሲነካ የእሱ ደም የእኔ ነው ብሎ መነሳቱ፣ አንዱ ለጥቃት ሲጋለጥ እኔ እያለሁማ ብሎ መዝመቱ ነገሩ መልካም ግንኙነት ለማለት ብቻ የሚባል አብሮነት እንዳልሆነ ኢትዮጵያም ጠላቶቿም ያውቃሉ። ነገሥታት በመካከላቸው ግጭት ቢነሳ ከህዝብ እንደወረሱት ሁሉ ጦር ማብረጃ ጥል ማርከሻ መንገዳቸው ጋብቻ ነበር። የተጋባ የተዋለደ በደም የተሳሰረ በነፍስ አይፈላለግም፣ ነገሩ ራስን ማጥፋት ነውና፣ ህዝብ ደግሞ ከመሪዎቹ ቀድሞ በኢትዮጵያ ጥላ ስር አንድ ሆኖ መኖርን መለያው ያደረገው ከትላንት በፊትም ነው ኢትዮጵያውያን መወለድ ቋንቋ ነው ያሰኘ ከሥጋነትም ያለፈ አብሮነትን ሲተክሉ የደም ትስስራቸው ተጨማሪ ግዙፍ ምክንያት ሆኗቸው ሀገር የተከበረች የታፈረችና የጸናች ስትሆን ዘንድ የሚቻላቸውን አድርገው በአንድ ጥላ እንደ ከተመ ቤተሰብ በኢትዮጵያችን ታቅፈው ዛሬ ደርሰዋል። ይኸው የደረጀ ትስስር የማይነጥፍ መጋመድ በዚህ አልቆመም። በእናት ጓዳ ተወስኖም አልቀረም። ወሰን አልፎ ድንበር ተሻግሮ በጎረቤት አፍሪካውያን ምድርም የሚታይ እውነት ነው። ከኢትዮጵያ ውጭም ይወጣል። ስለዚህ አሁን እኔ በአጋጣሚ ታንዛኒያ፣ ኡጋንዳ፣ ሩዋንዳ አካባቢዎች ላይ የተወሰነ ልምዶች አሉ እና ሩዋንዳ ውስጥ የኢትዮጵያ እንትን ትሬስ የሚያደርጉ ሰዎች አሉ፣ የሚቆጥሩ ሰዎች አሉ። ታንዛኒያ ውስጥ እንትን የሚሉ አሉ። ኬንያማ ብዙ ነው። እዚህ ጅቡቲ ያው የምታውቀው ነው። ስለዚህ ኢትዮጵያውያን በደምም በባህልም የተጋመደ ህዝብ ነው። ወንድማማችነቱ በዛው ልክ ነው። ኢትዮጵያ ልዕልናዋ የታየው ኢትዮጵያውያን ተደምረው ጸንተው በቆምባቸው ድንቅ ጊዜያት ነው። አብሮነትና ትስስራቸው ከደም የወፈረ ከብረት የጠነከረ ስለመሆኑ እልፍ ታሪኮች ምስክር ናቸው። ኅብርም አንድነትም የታደልን እኛ የመደመር መንግሥት እንደሚል የሚጠበቅብን ስለ ኢትዮጵያ አሰባሳቢው ላይ ቆመን ብልጽግናዋን ማረጋገጥ ነው።